ዜና ስፖርት። ጤና ያስጠልኝ ከኤስሪ ፊርዶስ አብደልሀኪም ነኝ። በቅድሚያ ብራዚል ካርሎ አንቸሎቲን አዲሱ የብራዚል ብሔራዊ ቡድን አሰልጣኝ አድርጋ መምረጧን ይፋ አድርጋለች። ካርሎ አንቸሎቲ ውላቸው የሚቆየው ማለትም የብራዚል ብሔራዊ ቡድንን እንደ አውሮፓያን አቆጣጠር በ2026 በሚካሄደው የፊፋ ዓለም ዋንጫ ድረስ የሚመሩ ይሆናል። የ65 ዓመቱ ጣሊያናዊ አሰልጣኝ የብራዚል ብሔራዊ ቡድንን እንደ አውሮፓያን አቆጣጠር ሜይ 26/2025 እንደሚረከቡ ነው የተዘገበው። በእድሜ አንጋፋውና ስኬታማው አሰልጣኝ ብሔራዊ ቡድን ሲያሰለጥኑ የአሁኑ ለመጀመሪያ ጊዜ ነው። ብራዚልም የመጀመሪያ ብሔራዊ ቡድናቸው ይሆናል። አሰልጣኙ ብራዚል በ 23 ተኛው የፊፋ ዓለም ዋንጫ ማጣሪያ ከፓራጓይና ኢኳዶር ጋር እንደ አውሮፓውያን አቆጣጠር እጁን ወር 2025 በምታደርጋቸው ጨዋታዎች ስራቸውን ይጀምራሉ። በሪያል ማድሪድ ቤት በነበራቸው ቆይታ 15 ዋንጫ ከክለቡ ጋር ያነሱ ሲሆን ባለፈው ዓመት የላሊጋና የአውሮፓ ሻምፒዮንስ ሊግ ጥምር የዋንጫ ባለቤትም አድርገዋል ነገር ግን በሎስ ብላንኮዎቹ በነበራቸው የመጨረሻ አመት ቆይታ ምንም ዋንጫ ማሳካት አልቻሉም። የስፔን ላሊጋው ሀያል ክለብ ለካርሎ አንቸሎቲ የሽኝት ዝግጅትም ያካሂዳል ተብሏል። የ43 ዓመቱ ስፔናዊ ሻቢ አሎንሶ ካርሎ አንቸሎቲን እንደሚተኩ የተረጋገጠ ሲሆን እንደ አውሮፓውያን አቆጣጠር 2028 የሚያቆያቸውን ውል እንደሚፈራረሙም ይጠበቃል። አሎንሶ በአመቱ መጨረሻ የጀርመኑን ባየር ሊቨርኩሰንን በመልቀቅ ወደ ማድሪድም ያመራል። በዚህም አሰልጣኝ ካርሎ አንቸሎቲ ከጋዜጠኞች ጋር በነበራቸው ቆይታ እንዲህ ብለዋል። ከ13 ቀናት በኋላ ወደ ብራዚል ብሔራዊ ቡድን ለማሳልጠን ብሄድም አሁን የሪያል ማድሪድ አሰልጣኝ ነኝ። የመጨረሻ ቆይቴን ማሳመርና መደሰት እፈልጋለሁ። ከክለቡ ተጫዋቾችና ደጋፊዎች ጋር ጥሩ ጊዜ እንደሚኖራቸው በማንሳት ላሊጋው ገና አልተጠናቀቀም፣ አሁንም እስከ መጨረሻው ተስፋ አንቆርጠም ማለታቸው ተዘግቧል። እስከ መጨረሻው የሪያል ማድሪድ ደጋፊ ሆናለሁ። ለስድስት ዓመታት አሰለጥናለሁ ብዬ አላሰብኩም ነበር። ክለቡን በማመስ ቀን በሪያል ማድሪድ ቆይታቸው በጭራሽ እንደማይጸጸቱና የስንብት ውሳኔው በጋራ የተወሰነ መሆኑንም አንስተዋል። ሌላኛው መረጃችን ሰማያዎቹ በዘንድሮ የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ መድረሳቸውን ተከትሎ የምዕራብ ለንደኑ ክለብ ቼልሲ የኮንፈረንስ ሊግ ዋንጫ ካሸነፉ በሚቀጥለው ዓመት በዩሮፓ ሊግ እንዲሳተፉ ያስችላቸዋል። ቼልሲ በሊግ ውስጥ ከአምስት ባለው ደረጃ ካጠናቀቀ ደግሞ የአውሮፓ ሻምፒዮንስ ሊግ ተሳትፎ ቦታን ለማግኘት ጠንካራ ፉክክርም እያደረገ ይገኛል። በዚህም ቼልሲ በቀጣይ ኮንፈረንስ ሊግ ካሸነፈና በሊጉ የሻምፒዮንስ ሊግ ቦታ ይዞ ካጠናቀቀ የሚወዳደርበትን ሊግ መምረጥ እንደሚችልም ተገልጿል። ይህ ሁኔታ የሚፈጠር ከሆነ ቼልሲ ከኤውሮፓ ሊግ እና ሻምፒዮንስ ሊግ አንዱን መርጦ መወዳደር እንደሚችልም ተነግሯል። ሰማያዎቹ የአውሮፓ ሻምፒዮንስ ሊግን ውድድር ይመርጣሉ ተብሎ እንደሚጠበቅም ነው እየተነገረ ያለው። በማንቸስተር ዩናይትድ እና ቶትናም መካከል የሚደረገውን የዩሮፓ ሊግ ፍጻሜ ጨዋታ የሚመሩት ዳኛ ታውቀዋል። የፍጻሜ ጨዋታውን ጀርመናዊ ዳኛ ፊሊክስ ጁዋየር በመሀል ዳኝነት እንዲመሩት ተመርጠዋል። ዳኛው ባለፈው ሳምንት አርሰናልና ፔስጂን የግማሽ ፍጻሜ መልስ ጨዋታ መምራታቸውም አይዘነጋም። ዋና ዳኛው ፊሊክስ ጁዋየር ከዚህ በፊት በጨዋታው ማጭበርበር ተከሰው ለስድስት ወራት ከዳኝነት ታግደውም እንደነበረም ተገልጿል። ዳኛው በወቅቱ 300 ዩሮ ጉቦ መቀበላቸውን አምነው እንደነበረም ተነግሯል። በመጨረሻ ዎከር ወደ ማንቸስተር ሲቲ ላይ መለስ ይችላል ተባለ። እንግሊዛዊ የመስመር ተጫዋች በውሰት ውል ለጣሊያኑ ክለብ ኤስ ሚላን እየተጫወተ ይገኛል። ዎከር በውሰት ወደ ኤሲ ሚላን ከማቅናቱ በፊት በጥር የዝውውር መስኮት ሪያል ማድሪድ በውሰት እንዲያስፈርመው ጠይቆ እንደነበርም ተገልጿል። ይሁን እንጂ ሪያል ማድሪዶች ለካይል ዎከር ጥያቄ ምላሽ ሳይሰጡም ቀርተዋል። በውሰት ለኤሲ ሚላን የሚጫወተው ካይል ዎከር ዳግም ወደ ማንቸስተር ቤት ሄዶ የሚጫወትበት እድል እንደሌለ ነው የተነገረው። የጣሊያኑ ክለብ ኤሲ ሚላን ተጫዋቹን ማቆየት ከፈለገ በውድድር ዘመኑ መጨረሻ ላይ ካይል ዎከር በ5 ሚሊዮን ዩሮ በቋሚነት ማስፈረምም ይችላሉ ኤስ ሚላን የመግዛት አማራጩን ተጠቅሞ ካይል ዎከርን ባያስፈረምም እንኳን ማንቸስተር ሲቲን እንደሚሰናበት ነው የተዘገበው ዜና ስፖርት አበቃ ከስሪ ፊርዶስ አብደላኪ ማብራያችው ቆየው መልካም ቀን